አምስተኛው ዙር የመሬት ሊዝ ጨረታ ማስታወቂያ በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በተለያዩ ክፍለ ከተሞች የሚገኙ ለተለያዩ አገልግሎቶች የተዘጋጁ ቦታዎችን በጨረታ አወዳድሮ በሊዝ ለማስተላለፍ ይፈልጋል። ስለሆነም ተጫራቾች የጨረታ ሰነዱን በቴሌብር ከአዲስ ላንድ ቱ መርካቶ ዶት ኮም ወይም ከአዲስ ላንድ አፍሮቴንደር ዶት ኮም በመግባት መግዛትና ሰነዱን ፕሪንት በማድረግ መወዳደር ይኖርባቸዋል። የጨረታ ሰነድ ግዢውን ከመጋቢት 1 2017 ዓ.ም ምረት እስከ መጋቢት 12 2017 ዓ.ም ምረት ከቀኑ 9 ሰዓት ድረስ ባሉት ተከታታይ የስራ ቀናት ኦንላይን በመግባት መፈጸም ይችላሉ። ተጫራቾች የጨረታ መልስ ማቅረቢያ ሰነድ፣ ሲፒኦ፣ የግንባታ አቅም ማሳያ ማስረጃ ሰነዱን ለመግዛት በቴሌብር የከፈሉበትን ስሊፕ እና ሌሎች መያያዝ ያለባቸው እና በተጫራቾች መመሪያ ላይ የተገለጹትን በመጨመር የጨረታ ሰነዶችን በኤንቭሎፕ በማሸግ መጋቢት 12 ቀን 2017 ዓ ም ከቀኑ 11 ሰዓት ከ30 ድረስ ለሞቴል አካባቢ ኤምኤ ህንፃ ላይ በሚገኘው የመሬት ልማትና አስተዳደር ቢሮ ለዚሁ በተዘጋጀ የጨረታ ሳጥን ውስጥ ማስገባት አለባቸው። ጨረታው ተጫራቾች ወይም ህጋዊ ወኪሎቻቸው በተገኙበት መጋቢት 15 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ ለተከታታይ አምስት የስራ ቀናት በቦሌ ክፍለ ከተማ አስተዳደር መሰብሰቢያ አዳራሽ የሚከፈት ሆኖ ዝርዝሩ በውስጥ ማስታወቂያ ይገለጻል። የጨረታውን ዝርዝር መረጃ የካቲት 29 ቀን 2017 ዓ.ም በወጣው አዲስ ልሳን ጋዜጣ ላይ መመልከት ይችላሉ። መስሪያ ቤቱ የተሻለ መንገድ ካገኘ ጨረታውን በከፊልም ሆነ ሙሉ በሙሉ የመሰረዝ መብቱ የተጠበቀ ነው። ተጨማሪ መረጃ በመሬት ልማትና አስተዳደር ቢሮ ስልክ ቁጥር 11157595 በመደወል መረጃ ማግኘት ይችላሉ፣ ወይም በድረ ገጽ www.alb.gov.et መመልከት ይችላሉ። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ